ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 8 2018 ዓም የቀኑ መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። አገዛዙ ብልጽግና በብላቴ እየገነባውት ነው ያለው የኮማንዶ ኃይል እየተናደ መሆኑ ተገለጸ። ትናንት ጥቅምት 7 2018 ዓም በብላቴ ወታደራዊ ማሰልጠኛ ትምህርት ቤት ተገኝቶ ንግግር ያደረገው የኮማንዶ አየር ወለድ አዛዥ ሹማ አብደታ ተቋሙ ግዙፍ ሰራዊት እየገነባ ነው ሲል ያገዛዙ ልሳናት በኩል ገልጿል። በአንጻሩ በብላቴ የመሰረታዊ ውትድርና ኮማንዶ ማሰልጠኛ ትምህርት ቤት በርካታ የሰራዊት አባላት እየኮበለሉ መሆኑ ተሰምቷል። በዝርዝር ይዘነዋል። የባለስልጣኑ የባለሥልጣኑ አጃቢን ጨምሮ በርካታ ያገዛዙ ጥምር ጦር አባላት ፋኖን ተቀላቀሉ። በዛሬው ዕለት በርካታ ያገዛዙ ጥምር ጦርም የፋኖ ኃይሎችን ተቀላቅለዋል። ዝርዝሩን ወደ እናንተ እናደርሳለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥና ቴዎድሮስ ዝ ራስ ቢት ወደድ መንገሻ ቲከማ አምስተኛ ክፍለ ጦር የጓግሳ ብርጌድ ግምጃ ቤት ከተማን መቆጣጠሩን አስታውቋል። ከቡያ ገረመው ሻለቃ ጋር በፈጸሙት የጋራ ግዳጅ ግምጃ ቤትን በመቆጣጠር ያገዛዙን ቅጥረኛ ፖሊስና ሚሊሻ ላይ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ማድረሳቸውንም አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መንሊክ ዝ ልጅ እያሱ ኮር ስር ከሚገኙ ትራምቦ ክፍለ ጦርና ከራሳሊ ክፍለ ጦር የተውጣጡ አዶች ዛሬ ጥቅምት 8 2018 ዓ ም ከንጋት ጀምሮ ውርጌሳ ላይ ባደረጉት ውጊያ ያገዛዙን ወታደሮች ምሽግ በመሰባበር በርካታ ወታደሮችን መደምሰስ ችለዋል። በዚሁ በውርጌሳ አውደ ውጊያ የ11ኛ ዲስ እዝ የ14ኛ ኮር 35ኛ ክፍለ ጦር ኃይል ሙሉ በሙሉ በሚባል ደረጃ እየፈራረሰ ቀጥሏል። በዝርዝር ወደ እናንተ እናስደምጣችኋለን። በድጋሜ ሰላም ጤና ይስጥልኝ፣ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን። እነዚህና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝሩ አልፋለሁ። አገዛዙ ብልጽግና በብላቴ እየገነባውት ነው ያለው የኮማንዶ ኃይል እየተናደ መሆኑ ተገለጸ። ትናንት ጥቅምት 7 2018 ዓ ም በብላቴ ወታደራዊ ማሰልጠኛ ትምህርት ቤት ተገኝቶ ንግግር ያደረገው የኮማንዶ አየር ወለድ አዛሹ አብደታ ተቋሙ ግዙፍ ሰራዊት እየገነባ ነው ሲል በአገዛዙ ልሳናት በኩል ገልጿል። ከገባው የአጋዚ ኮማንዶ ሰልጣኝ ከጅምሩ ከ3330 በላይ ሰልጣኝ መጥፋቱ ከብላት የመሰረታዊ ኮማንዶ ማሰልጠኛ ትምህርት ቤት የሰው ሀብት አስተዳደር የተገኘው መረጃ ያመላክታል። በትናንትና ዕለት ለአገዛዙ ፕሮፓጋንዳ ያመች ዘንድ ሰልጣኙን ሰብስቦ ንግግር ያደረገው የአየር ወለድ ኮማንዶ አዛዥ ሹም አብድታ ከንግግሩ ማግስት አሰልጣኞችንና የትምህርት ቤቱን አመራሮች መውቀሱ ተሰምቷል። ወታደራዊ ትምህርት ቤቱ ማሰልጠን ከጀመረ ጀምሮ ባለው ሂደት እንደዚህ ዙር ሰራዊት ኮብልሎበት አያውቅም ሲል የብላት የመሰረታዊ ኮማንዶ ማሰልጠ የሰልጠኛ ትምህርት ቤት አዛዥ ኮሎኔል ቦጃ ተናግሯል። ትምህርት ቤቱ ለ44ተኛ ጊዜ ሰራዊት ያሰለጠነ ሲሆን በዚህ ዙር ከፍተኛ ቁጥር ያለው ሰራዊትም ኮብልሎበታል። የሲዳማና የወላይታ ብሔር ተወላጆች 95 በመቶ የኮበለሉ ሲሆን የአርሲና የባሌ ተወላጆች ደግሞ ሰባ በመቶ መኮበለላቸው ተረጋግጧል። የሰራዊቱ በዚህ ልክ መኮበል ያስደነግጠው አገዛዙ ሹማብደታን ወደ ቦታው ልኮ ሰራዊቱን ለማታለል ቢሞክርም ከሹማብደታ ንግግር በኋላ 43 ሰልጣኞች መኮበለላቸው ነገሩን ከድጡ ወደ ማጡ ከቶታልም ተብሏል። ሰራዊቱ በአገዛዙ በኩል ተስፋ ይጣልበት እንጂ ከስልጠና ማዕከሉ ከወጣ በኋላ 90 በመቶ የሚኮበልል ስለመሆኑ ከዚህ በፊት ካለ የኮማንዶ ሰራዊት መረዳት ይቻላል። በተያያዘ በሱስና በተለያዩ ወንጀሎች በርካታ ሰልጣኝ አባላት መታሰራቸው ታውቋል። ከስልጠና ማዕከሉ ለግሎባል ፋኖ ሚዲያ በደረሰን መሰረት 256 ሰልጣኝ የሰራዊት አባላት በብላቴና ሐዋሳ መታሰራቸውን ለማወቅ ችለናል። ይህ ባለስልጣኑ አጃቢን ጨምሮ በርካታ ያገዛዙ ጥምር ጦር አባላት ፋኖን ተቀላቀሉ። የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋው አጃቢ ጨምሮ በርካታ ያገዛዙ ሚኒሻ አባላት፣ መከላከያ ሰራዊት፣ እንዲሁም ሰላም አስከባሪ ሰራዊት ከበየደ ወረዳ፣ ከጠለምት፣ ከቤት አማራ ዋግ ኽምራ ዞን አበርገሌ ወረዳ ያገዛዙ ጥምር ጦር ሰራዊት በየአቅጣጫው በመክዳት እስከ ሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዜራ ሳሞረ ውብነ ሶስተኛ ኮሪ ሰሜን ብርቅዬ ክፍለ ጦርን ስለመቀላቀላቸው ከስፍራው የደረሰን መረጃ ያመላክታል። በዚህ መሰረት የሁለት አስር አድማ ብተና አምስት የመከላከያ ሰራዊት አራት ሰላም አስከባሪ ስድስት የሚኒሻ አባላት ፋኖን ተቀላቅለዋል። ሁለት የማስራራትና የሶስት ክላሽ እስከ ሙሉ ተተኳሹ በመያዝ በአጠቃላይ 25 የጥምር ጦሩ አባላት አፋባ ሰሜን አመራ ቀጠና በለይዝ ሰሜን ብርቅዬ ክፍለ ጦርን ተቀላቅለዋል። ይህ ክፍለ ጦር ዋና አዛዥ አርበኛ አስፈው ሰርጸና ምክትል አዛዡ አርበኛ ድኖ ደማቅ አቀባበል ስለማድረጋቸውም ከስፍራው የደረሰን መረጃ ያመላክታል። ከአገዛዙ አገልጋይነት በመውጣት በትናንትናው ዕለት ፋኖን የተቀላቀሉት የባለስልጣኑ አጃቢና የሚሊሻ አባላት የአገዛዙን ገመናማ አጋልጠዋል። እየፈራረሰ ያለው ብልጽግና ተስፋ በመቁረጥ ላይ በመሆኑ በህዝብ ላይ ከፍተኛ የሆነ መከራ እየፈጸመ ቀጥሏል። በወዳቸው ተገዝተው የኦዴድ ብልጽግናን እያገለገሉ ያሉ ሆዳደር ባንዳዎች ተስፋ በመቁረጥና በጭንቀት ላይ ይገኛሉም ብለዋል። በተለይ ፋኖ አንድነት ለአገዛዙ ብልጽግና ፈተና ሆኖበታል ያሉ ሲሆን፣ ሁሉም ባለስልጣናት ማፈሪያቸውን ሽጠው አገዛዙን የኦዴድ ብልጽግና በባርነት እያገለገሉ በህዝባቸው ላይ ደግሞ ጭቆናና ብዝተ ሰው ቀጥለዋል፣ ሲሉ ተናግረዋል። በዛሬው ዕለት ብቻ በአማራ ክልል በሁሉም ቀጠናዎች በርካታ የሚሊሻ የአድማ ብተናና የመከላከያ ሰራዊት የፋኖ ኃይሎችን ተቀላቅለዋል። በጎጃም ስሞ ማስከዳቱ እንደቀጠለ ሲሆን በርካታ የመከላከያ ሰራዊት የአድማ ብተናና የሚሊሻ አባላት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝን ተቀላቅለዋል። በጎንደር በተመሳሳይ በሁሉም አካባቢዎች በርካታ ያገዛዙ ጥምር ጦር ኃይል የፋኖ ኃይሎችንና ቤተሰቡን ስለመቀላቀሉ ከስፍራው ያገኘነው መረጃ ያመለክታል። በሰሜን ወሎ ደጋማው አካባቢም የሰሜን ምስራቅ እዝ ወታደሮች በብዛት እየኮበለሉ ሲሆን አዲስ የተገነባው 11ኛ እዝ የሰራዊት አባላትም በብዛት እየወጡ ፋኖዎችን ተቀላቅለዋል። ዛሬ በኦርጌሳ ሲደረግ በኋላው ለአስጨረሻው ደውያ በርካታ ያገዛዙ ብልጽግና ሰራዊት ሙትናም ቁስለኛ መሆኑን ተከትሎ አመሻሹን ቁጥራቸው በውል ያልታውቁ የ11ኛ እዝ አዲስ የሰራዊት አባላት እየኮበለሉ ፋኖዎችንና ወደ የቤተሰቦቻቸው መሸኘታቸውን ጭምር ወደ የቤተሰቦቻቸው ተሸኝተዋል ተብሏል። የጓጉሳ ብርጌድና የቡያ ገረመው ሻለቃ የጋራ ግዳጅ በመፈጸም ግምጃ ቤት ከተማን ተቆጣጥረዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝራስ ቢትወደድ መንገሻ አምስተኛ ክፍለ ጦር የጓጉሳ ብርጌድ ግምጃ ቤት ከቡያ ገረመው ሻለቃ ጋር በፈጸሙት የጋራ ግዳጅ ግምጃ ቤትን በመቆጣጠር ያገዛዙ ቅጥረኞች ፖሊስና ሚልሻ ላይ እርምጃ መውሰዳቸውን አስታውቀዋል። በተደረገው አውደ ውያ ከጠላት ጋር የእጅ በእጅ ውያ በማድረግ ከስድስት በላይ ፖሊስና ሚልሻ ሲሸኙ በርካቶችን ቁስለኛ በማድረግ ግምጃ ቤት ከተማ ሙሉ በሙሉ በፋኖ ቁጥጥር ከስር እንደነበረችና የተገኙ ምርኮዎችም በበርካታ የዝናብ ልስፎች ፓወር ባንኮችና ሲገለገሉበት የነበረው መንቀሳቀሻ ፓትሮልም መማረካቸውን የጓግሳ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሶናል። ይህ ጋራ ጠላትን በጋራ በመደምሰስ የጓግሳ ብርጌድ ከቡያ ያገረመው ሻለቃ ጋር በማበር በጠላት ላይ ጠንካራ ክንዳቸውን በማሳረፍ በተላላኪ ባንዳ ፖሊስና ሚሊሻ ላይ ከባድ እርምጃ ወስደዋል። በተላላኪው የአረመኔው ስርዓት ቅጥረኞች በሚሊሻ ፖሊስና አድማብተና ሲሰቃዩ የነበሩ ንጹ ኗሪዎችን ፋኖን በደስታ በመቀበል የደስታ ስሜታቸውን መሆኑን ሲገልጹ ተስተውለዋል። በተያያዘ ታላቅ ህዝባዊ ውይይት በደብረ ኤልያስ ቀስተ ዳመና ብርጌድ ተደርጓል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ቀኝ ተፍታይ ንጉሥ የስድስተኛ ክፍለ ጦር የበረኛው ቀስተ ዳመና ብርጌድ በሚያስተዳድራቸው በደብረ ኤልያስ ወረዳ በሚገኙ በተለያዩ ቀበሌዎች ሰፊና ጥልቅ ተከታታይ ህዝባዊ ውይይቶችን አድርጓል። በዛሬው ዕለትም በጫጎ ደረባ ቀበሌ ህዝባዊ ውይይት ሲካሄድ ውሏል። በውይይቱም የህልውና ትግሉን የእድገት ደረጃ በተመለከተ ግንዛቤ ፈጠራ ስራ የተሰራ ሲሆን የፋኖና የማህበረሰቡ ግንኙነት ምን እንደሚመስል ል የመልካም አስተዳደር ሁነቶች እንዴት እንደሚመስሉ ተገምግመውበታል። ወደፊትም ህዝቡና ታጋዩ መልካም አስተዳደርን እንዴት አጠናክሮ መቀጠል እንዳለበት አቅጣጫ ተሰጥቷል። በተጨማሪም የጎበዝ አለቃዎችን ህዝብ በማስገምገምና መዋቅሩን በመፈተሽ የጨጎ ደረባ ቀበሌ ጎበዝ አለቃ ሹምሽር ተሰርቷል። ይህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝ ልጅ ኢያሱ ኮር ስር ከሚገኙት ራምቦ ክፍለ ጦር ከራሳሊ ክፍለ ጦር የተውጣጡ አዶች ዛሬ ጥቅምት 8 2018 ዓ.ም ከንጋት ጀምሮ ወርጌሳ ላይ ባደረጉት ውጊያ ያገዛዙን ወታደሮች ምሽግ በመስበር በርካታ ወታደሮችን መደምሰስ ችለዋል። በወርጌሳ በነበረው አውደ ውጊያ የፋኖ ኃይሎች ባገዛዙ ጥምር ጦር ኃይል ላይ ከፍተኛ የሆነ ሰብአዊ እና ቁሳዊ ኪሳራ አድርሰዋል። ከቀናት በፊት ስልታዊ ማፈግፈግ በማድረግ ለቀዋት የነበረችው ወርጌሳ ከተማን በአሁኑ ሰዓት ዳግም በቁጥጥራቸው ስር በማስገ የሚገባት ታላቅ ድል ተጎናጽፏል ተብሏል። ጠላት በተደበቀ በምሽግ እንዲቀር የተደረገበት ውጊያ መሆኑም ከአካባቢው ማህበረሰብ ያገኘነው መረጃ ያመላክታል። አዲስ የተመሰረተው 11ኛ ዝ ከጅምሩ እየፈራረሰ ይገኛል። ዛሬ በዋለው የውርጌ ሰዋውደ ውጊያ አዲሱ 11ኛ ዝ 14ኛ ኮር 35ኛ ክፍለ ጦር በፋኖ በተሰነዘረበት ጥቃት በርካታ ሰራዊቱን ማጣቱ ተሰምቷል። በተያያዘ የአማራ ፋኖ ብሔራዊ ኃይል ምስራቅ አመራ ቀጠና ምኒልክ ህዝ ንጉስ ሚካኤል አሊ ኮር ሰራዊት የኬላ ላይ ፍተሻ በማድረግ ላይ ሳለ ተፈላጊ የሆኑ ሶስት የብልጽግና ሰዎችን በቁጥጥር ስር መዋሉ ታውቋል። ይህ የተያዙት ያገዛዙ ብልጽግና ሰዎች እነማን እንደሆኑና የስራ ኃላፊነታቸውን በቀጣይ በዝርዝር ወደ እናንተ የምናደርስ ይሆናል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና በተደረገው ውጊያ ከፍተኛ ሽንፈት ያስተናግደው አገዛዙ ብልጽግና የድሮን ጥቃት ፈጽመዋል። በአንድ ቀን ብቻ 19 የድሮን ጥቃት በራያ ቆቦ ተፈጽሞ በርካታ ሰላማዊ ዜጎች ሲጎዱ ሀብትና ንብረትን መውደሙ ተሰምቷል። ይህ የአገዛዙ ብልጽግና ጭካኔ ዛሬም በጎጃም ተመሳሳይ የድሮን ጥቃት ፈጽሞ በሰላማዊ ዜጎች ላይ ጉዳት አድርሷል። በራያ ቆቦና በጎጃም ብቻ ከ25 ያላነሱ የድሮን ጥቃት የተፈጸመ ሲሆን ጥቃቱ ዓላማ ያደረገው ደግሞ ሲቪል ዜጎች ላይ ነው ተብሏል። በሰሜን ወሎ ራያ ቆቦ በተፈጸመው የድሮን ጥቃት ህፃናትን ጨምሮ ቶችና እና አዛውንቶች የጉዳቱ ሰለባ ተደርገዋል። በጎጃም አገው ምድር እንጅባር አቅራቢያ ልዩ ስሙ አሰም ተራራ ሀሙሲ ቀበሌ ላይ የተፈጸመ የድሮን ጥቃት ደግሞ በንጹሐን አርሶ አደሮች ላይ ከፍተኛ የሆነ ጉዳት ማድረሱ ተገልጿል። በተመሳሳይ ሁኔታ በባህር ዳር ዙሪያ በጠዋቱ ጥቃት ተፈጽሞ በውል ያልታወቀ ጉዳት ደርሷል። በትናንትናው ዕለት በአማራ ክልል በአብዛኛው አካባቢ የድሮን አሰሳ መደረጉን መዘገባችን ይተወሳል። በዛሬው ዕለት ደግሞ በጎጃም ቲሊሊ፣ ዳንግላ፣ ሜጫ፣ ቸፈር እና ጭስ አባይ በወሎ መካነ ሰላምና አካባቢው እንዲሁም በቋራና በሰሜን ጎንደር ዛሬ ማና አዳርቀይ በርካታ የድሮን አሰሳዎች ሲደረጉ ውለዋል። የሙሐመድ ቢን ዘይድ ድሮኖች ላለፉት ሁለት ዓመታት በኢትዮጵያ ሰማይ ስር በርካታ አሰሳዎችን በማድረግ በርካታ ሲቪል ዜጎችንም ገድለዋል። በ2018 ዓ ም ቁጥራቸው ቀላል የማይባሉ የድሮን ጥቃቶች የተፈጸሙ ሲሆን ያደረሱ ጉዳት ቀላል የማይባል አይደለም። በአማራ ክልል በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተዘግቧል። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና ና የፋኖ አመራሮች መናገራቸውን ዶቸቤሌ ዘግቧል። በደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በምትገኘው ጮጮ ከተማ ነዋሪ የሆኑ አንድ ግለሰብ ለዶቼቬሌ እንደገለጹ፣ ጮጮ፣ ዘቢጥ፣ ገረገራ ና ፍላቂት ጨምሮ ዙሪያውን የፋኖ ኃይሎች እንደያዙ ተናግረዋል። አንድ የፋኖ ታጣቂ በበኩሉ በሰሞኑ ውጊያ ሳንቃ ዘቢጥና ዲበላን የመሳሰሉ ቦታዎች በቁጥጥራቸው ስር መግባታቸውን ገልጸዋል። ዶቼቬሌ በፋኖ ታጣቂዎች ተያዙ ስለተባሉ አካባቢዎች ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ አለማግኘቱን ጠቅሷል። የመከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ስለ ሁኔታው ሲጠይቁ ከመንግስት ኮሚኒኬሽን በኩል ካልመጣ በስተቀር መልስ እንደማይሰጡ ለዜና አውታሩ አሳውቀዋል። ይህ ብልጽግናው አገዛዝ በሰሞኑ አውደውጊያዎች በርካታን ሽንፈትን በማስተናገዱ በርካታ ቀጠናዎችንም ለቆ እንዲወጣ ተገዷል። አገዛዙ ብልጽግና በሰሜን ወሎ ተብሎ ዞን በተከታታይ በተደረጉ አውደ ውጊዎች በርካታ የሰው ኃይሉን ያጣ ሲሆን ከፍተኛ የሆነ ሰብዊና ቁሳዊ ኪሳራ አስተናግዷል። ይህንን እውነት ዓለም አቀፍ የሚዲያ ተቋማት ጭምር በሰፊው ዘግበውታል። ሁሉም የተባበሩት አማራ ማህበር በደቡብ አፍሪካ በሰሞኑ በአማራ ክልል በተፈጸመ የዘር ጭፍጨፋ የሀዘን መግለጫ ወጥቷል። በመግለጫውም የዓለም አቀፍ የጦር ሕጎችን አገዛዙ ብልጽግና ጥሷል ይላል። በመንግስት ወታደሮች እጅ በአስከፊ መንገድ የተገደለችው በፋኒት ባለም ዋሴውን በኢትዮጵያ አማራ ክልል በጎጃም ክፍለ ሀገር በማንኩሳ ከተማ ባረመኔውና ሰው በላው በሆነው መንግስት ወታደሮች እጅ በተፈጸመው የፋኒት በአለም ላይ ዋሴና በፋኒት ትዕግስት ወዳጅ አሰቃቂና አስነዋሪ ግድያ በአማራ ህዝብ ላይ በተከታታይ የተፈጸመ የጭፍጨፋ ሰው ልጅ በተፈጥሮ የተቸረውን የመኖር መብት በመጻረር ፀያፊና እጅግ ከፍተኛ የሆነ እንዲሁም ከአምሮ በላይ የሆነ አስነዋሪ ድርጊት ይህ አገዛዙ የጭካኔ ጥግና ለአማራ ህዝብ ያለውን ጥላቻ በአደባባይ ያስመሰከረበት አስነዋሪ ተግባር ነው ሲል ሁሉም የተባበሩት አማራ ማህበረሰብ በደቡብ አፍሪካ ሀዘኑን በመግለጫው አጋርቷል። በድጋሜ የሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ለዛሬ ጥቅምት ስምንት 2018 ዓ ም ለዕለቱ ያዘጋጅናቸው አበይት መረጃዎች የተከታተላችሁትን ይመስል ነበር። እስከ ፍጻሜው ድረስ ከኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።